ጤና ይስጥልን፣ የተከበራችሁና የተወደዳችሁ የኢትዮ ከረንት ቤተሰቦቻችን እንደምን አላችሁ? የዕለቱ የዜና ወጃችን እንሆ ጀምረዋል። አዳዲስና ወቅታዊ መረጃ ማስደመጥ ጀምረናል። በቅድሚያ ረስተ ዜናዎቹን ነግራችኋለን። አብራችሁን ቆዩ። ኢትዮጵያ ለምትገነባው ግዙፍ አውሮፕላን ማረፊያ ድጋፍ ለማድረግ ማቀዷ ተሰማ። ይህም የአፍሪካ ቀንድ የትራምፕ የመጀመሪያው ትልቅ ተነሳሽነት ነው ተብሏል። አሜሪካ በኢትዮጵያ 10 ቢሊዮን ዶላር ለሚገነባው በአፍሪካ ትልቁ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍ ለማድረግ ቃል ገብታለች። ይህም የፕሬዝዳንት ዶናልድ ትራምፕ አፍሪካ ቀንድ የመጀመሪያው ትልቅ የቢዝነስ ተነሳሽነት ተደርጎ ተወስዷል። በዚህም የዜና ትንታኔያችን የምትሰሙት ይሆናል። በሞባይል ባንኪንግ ያነጣጠረው አዲሱ የአንድሮይድ ቫይረስ መከሰቱ ተነገረ። ክራዮፓትራ የሚለው ስያሜ የተሰጠው የሞባይል ባንክ ላይ ያነጣጠረ አዲሱ የአንድሮይድ ቫይረስ መከሰቱን የሳይበር ደህንነት ስጋቶች የሚሰራው ክሪፌስ ክራይፋይ ቡድን አስታውቀዋል። በዚህም ጉዳይ ዜና ትንታኔዎችን አካቶታል። ጄ መንግስት በጋዜጠኞች ላይ የተመሰረቱ የወንጀል ክሶች በሙሉ እንዲያነሱ ጠየቀ። የሸገር ኤፍኤም ጋዜጠኞች ከስር መለቀቁ በበጎ እንደሚመለከተው ገልጸዋል። ስምንት በመቶ የገንዘብ ፍሰት ወደ ኢትዮጵያ እየገባ አይደለም ተብሏል። በዚህም የዜና ትንታኔያችን አካቶታል። የአሜሪካ ኤፍ 35 ጀቶች የሚያዣቡባት ሀገር ማነች? በደቡብ አሜሪካ ሊከሰት የሚችለው ጦርነት ማን ነው ከማንጋ የሚለውንም የዜና ትንታኔያችን በጥንቅር ይዞት የሚቀርብ ይሆናል። የአውሮፓ የጸጥታ አመራርን ለመያዝ መጣር ስጋት ፈጠረ። በዚህም ጉዳይ ምን ተከስተው ነው የሚለ የዜና ትንታኔያችን አካቶታል። በህዳሴው ግድብ ላይ አዲስ ድርድር እንደሚደረግ የገለጸችው ሱዳን ለሳውዲ 100 ቢሊዮን ዶላር ኢንቨስትመንት ማቅረቧ ተነግሯል። የዜና ትንታኔያችን አካቶታል። እነዚህን የመሳሰሉ አርዕስተ ዜና ወደ እናንተ ይዘቀርበናል። ቤተሰብ ለመሆን ላይክ ሸር፣ ሰብስክራይ ማድረገውን እንዳይረሱ። ወደ ዕለቱ የመጀመሪያ ጫጭር ዜና ስናልፍ የህወሀት አርሚ ሰባ ጦር በሽሬ በኩል ዛሬ ሌሊቱን ዘጠኝ ሰዓት ላይ በፈጸመው ትንኮሳ ምክንያት በገበሬዎች ማሳና ንብረት ላይ ጉዳ መድረሱን የደረሰው መረጃ መላክታል። ሌሊቱን ከከሸሪና ተነስተው ዘልቀው በመግባት በርከት በምትባለው ቀበሌ ከሰላም አስከባሪ የተከሴ ዘብ ተኩስ በመክፈት ሲቪል ሰዎችን አፍነው ወስደዋል። በዚያ ሰዓት መከላከያና የተከዜ ዘብ በጋራ በመሆን ወደ አካባቢ በማዕናት እርምጃ እየወሰደ መሆኑን ምንጮች ገልጸዋል። አሜሪካ ኢትዮጵያ ለምትገነባው ግዙፍ አውሮፕላን ማረፊያ ድጋፍ ለማድረግ ማቀዷ ተሰማ። ይህም የአፍሪካ ቀንድ የትራምፕ የመጀመሪያ ትልቅ ተነሳሽነት ነው ተብሏል። አሜሪካ በኢትዮጵያ አስር ቢሊዮን ዶላር ለሚገነባው አፍሪካ ትልቁ ዓለም አቀፍ አውሮፕላን ማረፊያ ፕሮጀክት ድጋፍ ለማድረግ ቃል ገባች። ይህም የፕሬዚዳንት ዶናልድ ትራምፕ በአፍሪካ ቀንድ የመጀመሪያው ትልቅ የቢዝነስ ተነሳሽነት ተደርጎ ተወስዷል። የአፍሪካ አሜሪካ ጉዳዮች ከፍተኛ ማካሪ ማሶድ ቢሎስ ለተባበሩት መንግስታት ድርጅት ጠቅላላ ጉባኤ ቀደም ብሎ በኢትዮጵያ ጉብኝት ባደረ ያደረጉበት ወቅት ሀገሪቱ ድጋፍ ለማድረግ ቁርጠኝነቷን አስታውቋል። እንደ ቢዝነስ ኢንሳይደር አፍሪካ ዘገባ በሎሲ አሜሪካ ዓለም አቀፋዊ ልማት ፋይናንስ ኮርፖሬሽን ፕሮጀክት እንደሚሳተፍና ና ከቦይንግ ጋር በመተባበር የኢትዮጵያ አየር መንገድ ና አፍሪካ ባሉ ሀገሮች ስራ ሊሰራ እንደሚሆኑ አረጋግጠዋል። የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮይድ ቫይረስ መከሰቱ ተነገረ። ክሊዮፓትራ የሚል ስያሜ የተሰጠ የሞባይል ባንኪንግ ላይ ያነጣጠረ አዲስ የአንድሮድ ቫይረስ መከሰቱን የሳይበር ደህንነቶች ስጋት የሚሰራው ክሩፌስ ቡድን አስታውቀዋል። በዚህም የቫይረስ መከሰት የሞባይል ባንኪንግ ስጋት እድገት ውስጥ ከፍተኛ የሚባል ለውጦ እየተከሰቱ መሆኑን ማሳያ ተደርጎ ተወስዷል። በክሪፌስ ቡድን አማካኝነት በነሐሴ ወር መጨረሻ የተለየው ይህ ቫይረስ የአውሮፓ ፋይናንስ ተቋማ ባነጣጠረ መጠነ ሰፊ ዘመቻ ውስጥ ጥቅም እንደዋለም ተገልጿል። ክሊዮፓትራ የተራቀቀ የባንክ ትሮጂን ቫይረስ የመረጃ መንታፊ፣ በርቀት ሆነው የተደበቀ ምናባዊ ኔትወርክ ስርቆት በመጠቀም ለጥቃት ሰለባ የሆኑ መሳሪያ መቆጣጠሪያ የሚያስችል መሆኑ ተነግረዋል። ይህ አጥፊ ሶፍትዌር ከገሃዶ ዓለም ማጭበርበር ሙከራ ቁርጠኛ የፈጠሩ ሲሆን ለጥቃቱ ኢላማ የተደረጉ አካላት መሳሪያቸውን ቻርጅ ሲያደርጉ እንዲሁም ብዙ ክትትል አይደረግበትም ብለው የሚያስቡት ምሽት ላይ ጥቃት በጥንቃቄ እንደሚያ ሰነዝሩ ታውቋል። የደህንነት ባለሙያዎች ቫይረሱ ለወደፊቱ የዘርፍ ስጋት ሆኖ ማሳያ ሊያገለግል እንደሚችል ያስጠነቀቁ ሲሆን ይህም የፋይናንስ ተቋማት ላይ ያለው የስጋት ደረጃ ከፍ እንደሚያደርገው ተጠቁሟል። የቫይረስ መከሰት ለፋይናንሻል ተቋማትና ፀረ ማጭበርበሪያ ቡድኖች ስታቲክ ትንታኔ በላይ የሆኑ ስራ እንደሚጠብቅባቸው ያሳያል። በመጠቀሚያ መሳሪያዎች የሚከሰቱ ባህሪያዊ ለውጦች ክትትል ማድረግ እንዲሁም የስጋት ማስታወቂያ መፍትሄ መተግበሪያ ወሳኝ መሆናቸውን ተገልጿል። ሲፒጂ መንግስት በጋዜጠኞች ላይ የተመሰረተ የወንጀል ክሶች በሙሉ እንዳነሳ ጠየቀ። የሸገር ኤፍኤም ጋዜጠኞች ከስር መለቀቁን በበጎነት እንደሚመለከተው ገልጸዋል። አለም አቀፉ የጋዜጠኞች መብት ተሟጋጅ ድርጅት ሲፒጂ ለሶስት ሳምንት ያህል በስር የነበሩት የሸገር ኤፍኤም አርቲስት ትግስት ዘሪሁንና ሪፖርት መንታየ ጸጋዬ ከእስር መፈታቱን በአውንታይ እንደተቀበለው ዛሬ ባወጣው መግለጫ አስታውቀዋል። ተቃውሞ በመግለጫው ላይ በጋዜጠኞች መፈታት መደሰቱን ገልጾ የኢትዮጵያ ባለስልጣን በጋዜጠኞች ላይ የተመሰረተ የወንጀል ክሶች ሙሉ በሙሉ እንዲያነሱና የፍትህ ስርዓቱም የፕሬስ ነጻነት እንዲያከብር ጠይቀዋል። ጋዜጠኞች ከእስር የተለቀቁበት የፌዴራል ጠቅላይ ፍርድ ቤት በአምሳ ሺህ ብር ዋስ እንዲለቀቁ የፌዴራል ከፍተኛ ፍርድ ቤት ልዴታ ምድብ ችሎት የሰጠው ውሳኔ መስከረም 14 2018 ዓ ም ማጽናቱን ተከትሎ ነው። ሰባ ስምንት በመቶ የገንዘብ ፍሰት ወደ ኢትዮጵያ እየገባ አደለም ተባለ። ኢትዮጵያ ከውጭ ሀገራት በህጋዊ መንገድ ከሚላክላት ገንዘብ ሪሚተንስ የምታገኘው ገቢ የሀገሪቱን አቅም 22 በመቶ ብቻ መሆኑ ተገልጿል። የኢትዮጵያ ንግድ ባንክ ፕሬዚዳንት አቶ አቤ ሳኖ በደቡብ አፍሪካ ፕሪቶሪያ ከተማ ከሚገኘው ትውልደ ኢትዮጵያውያን ጋር ባደረጉት ውይይት ላይ እንደገለጹት በአሁኑ ወቅት እየተገኘ ያለው ገቢ ሰባት ነጥብ ሁለት ቢሊዮን የአሜሪካ ዶላር ብቻ ነው ብለዋል። አቶ አቤ ሳኖ እንዳስረዱት አሁን ካለው የገንዘብ ፍሰት ቀሪው ሰባ ስምንት በመቶ የሚሆነው ሄደው ወደ ሀገር ውስጥ እየገባ አደለም ብለዋል። የዲያስፖራ ሙሉ አቅም በአግባቡ በመጠቀም ከተቻለ ግን ኢትዮጵያ በየአመቱ 35 ቢሊዮን ዶላር በላይ ሪሚቴስ ገቢ ልታገኝ እንደምትችል አስታውቀዋል። ከዚህም ጋር በተያያዘ ባንኩ ለውጭ የሚኖረው ማህበረሰብ ያለው ትኩረት ለማሳየት በ2018 ዓ.ም ለዲያስፖራ ማህበረሰብ 50 ቢሊዮን ብር ለማበደር ዝግጅት መጀመሩን ፕሬዚዳንቱ አስታውቀዋል። ከኤፍ 35 ጀቶች የሚያንዣቡባት ሀገር የቬንዙዌላ መከላከያ ሚኒስተር፣ አሜሪካ ዳር ድንበሬን እየጣሰች ነው በሚል ወቅሰዋል። ካራካስ ዋሽንግተን ጀቶቿን በማሰማራት አልፋ ድንበሬ እየገባች ነው፣ ይህ ህገወጥ እንቅስቃሴ ነው በሚል ብትከስም የትራምፕ አስተዳደር ግን የኒኮላስ ማድሮን መንግስት የእጽ ዝውውር ንግድ ነው የሚል እርምጃ በአውንታዊ መንገድ ይመለከተዋል። አሜሪካ ወታደራዊ ግፊት እያደረገችባት እንደሆነ የሚከሰሰው የቬንዙዌላ ጦር የሀገሪቱ የጸጥታ ስጋት ውስጥ እያስገባ ማስገባት በሚል ወንጅለዋል። መከላከያ ሚኒስተር ጄኔራል ብላድሚር ፓትሮል ቢያንስ አምስት ተዋጊ ጀቶች ባህር ዳርቻ አቅራቢያ ላይ ተለይተው በሚል አረጋግጠዋል። የአሜሪካ ኢምፐራሊዝም ወደ ካራካስ እየቀረበ ነው የሚል ድርጊቱን ገልጸውታል። ፓድሮ የአሜሪካ ኃይሎች እየተከታተልናቸው መሆኑን ያረጋገጠቸው ቬንዙዌላ የሀገሪቱ ጦርም ሆነ ህዝቡ የሚያስፈራው ጉዳይ እንዳልሆነ አስገንዝባለች። በካሪቢያን ባህር ላይ ኤፍ35 ጀቶች ማብረር ወታደራዊ ትንኮሳ እንጂ ሌላ ስም አንሰጠውም ብለዋል። ካስ ፖለቲከኞች ፕሬዚዳንት ዶናልድ ትራምፕ አሜሪካ ከቬኔዙዌላ ዕፅ ዝውውር ስጋት ነጻ ማድረግ አለብኝ የሚለው ወታደራዊ እንቅስቃሴ ውስጥ መግባቷ ቀጠናው ላይ ሌላ ውጥረት አንግሷል። ዘገባው የአልጀዚራ ነው። ጀርመን የአውሮፓ የጸጥታ አመራር ለመያዝ መጣሯ ስጋት ፈጠረ። ጀርመን የራሷ ጦር በማጠናከር በአሜሪካ ላይ ያላትን ጥገኝነት በመቀነስ አውሮፓ የጸጥታ ጉዳይ ላይ ዋነኛ መሪ ለመሆን በይፋ እየጣረች ነው። ጠቅላይ ሚኒስትሩ ፍሬድሪክ ሜሪዝ ኔቶ የሰሜን አትላንቲክ ቃል ኪዳን ድርጅት አስፈላጊነት እየቀነሰ በምትኩ የአውሮፓ ህብረት ብቻ ያማከለው የመከላከያ እቅዶች ላይ ትኩረት አድርገዋል። ይህ የጀርመን አቅጣጫ ለውጥ በተለይ በመካከለኛውና ምስራቅ አውሮፓ ሀገራት ዘንድ ከፍተኛ ፍራቻ ቀስቅሰዋል። እነዚህም ሀገር ጀርመን በኢኮኖሚ ላይ ያላት የበላይነት ቀደም ሲልም ይፈሩ ነበር። አሁን ደግሞ በጸጥታው መስክ ሙሉ በሙሉ በጀርመን የመጠቅላል ስጋት አሳስቧቸዋል። የጀርመን የጦር ኃይል መነቃቃት ታሪካዊ ፍራቻ እንደገና በማንሳት በርሊን የምታደርገውን ጥረት ለብቸኛ የበላይነት ሳይሆን ለጋራ ደህንነት መዋል አለበት የሚል ጠንካራ ማስጠንቀቂያ ሰጥቷል። የአውሮፓ ህብረት የጸጥታ ጉዳይ በጀርመን ብቻ እንዳይይዝ ጥሪ አቅርቧል። አውሮፓ በሉዓላዊነቱ ላይ የተመሰረተ እርስ በርስ የሚተማመኑ ሀገሮች ያሉባት አህጉር ሆኖ መቀጠል አለባት እንጂ የጀርመን መመሪያ የሚጠብቁ ደንቦች ያሉባት ግቢ መሆን የለባትም ብለዋል። ዳሴው ግድብ ላይ አዲስ ድርድር እንደሚደረግ የገለጸችው ሱዳን ለሳውዲ መቶ ቢሊዮን ዶላር ኢንቨስትመንት ማቅረቧ ተነገረ የሱዳን ጠቅላይ ሚኒስተር ካሚል ኢልጣይብ ለሳውድ አረቢያ ያቀረቡትን የ መቶ ቢሊዮን ዶላር ኢንቨስትመንት ፕሮጀክት እንዲሁም ከኢትዮጵያ ግብጽ ጋር በታላቅ ወዳሴ ግድብ ላይ አዲስ ግምገማ እንደሚያደርጉ አስታውቀዋል ከኒውዮርክ ከተባበሩ መንግስታት ድርጅት ጠቅላላ ጉባኤ ከተመለሱ በኋላ በፖርት ሱዳን ባደረጉ ጋዜጣ መግለጫ ላይ እንድሪ እንድሪያስ ለሪያድ ቀይ ባህር ላይ ያልተነኩ ሀብቶች ያተኮሩ መቶ ቢሊዮን የጋራ ፕሮጀክቶች ማቅረባቸው ተገልጿል። ይህ በሽርክና ከተለማ ለሱዳንና ሳውዲ አረቢያ በዓለም ላይ ካሉ ባለጸጋ ሀገራት ተርታ ሊያሰልፋት እንደሚችል ተከራክረዋል። እንዲሁም በናይል ግድብ ውዝግብ ላይ የሱዳን አቀራረብ አጠቃላይ ዳግም ምዘና ማድረግ ቃል ገብተው በካይሮም ሆነ በአዲስ አበባ በኩል ቀጥተኛ ዲፕሎማሲ እንደሚደረግ አጽንኦት ሰጥተዋል። ጠቅላይ ሚኒስትሩ አክለው በቅርቡ ሱዳን ያጥለቀልቅና በርካታ ሱዳን ያስቆጣ ጎርፍ የግድቡ በሮች በመከፈታቸው የተከሰተ እንደሆነ በሰፊው ቢታመንም የግብርና ሚኒስትሩ ግን ጎርፉ ከአየር ንብረት ለውጥ በተያዘ በደረሰው ከባድ ዝናብ ምክንያት እንደሆነ